በጣም ሰላም፣ እንዴት ናችሁ? ደህና ናችሁ? የእኔ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። ስራ እንዴት ነው? ረመዳን እንዴት እያደረጋችሁ ነው? ትንሽ ነው የቀራችሁ፣ ረመዳን ከሪም ልትሉ ከእግዚአብሔር ጋር ትንሽ ነው የቀራችሁ። በርቱልኝ ውድዎቼ እና ጠንክሩ። ዛሬ ምን ላሳያችሁ? ሩዝ ደግሞ እኔ ባለፈውም ነግሬያቸዋለሁ። በጣም ነው ፀጉሬን የሚያበዛው፣ በጣም ነው ፀጉሬን የሚያበዛው። የራሴ ጭንቅላቴ ላይ ያለው የተፈጥሮ ብዛት ራሱ አስቸግሮኛል። ይህ በሩዝ የሚበዛው ማለት ነው እና በቃ እኔ ደግሞ በተፈጥሮ በጣም ስልቹ ነኝ። በሁለተኛ ሁለተኛው ቁመት እንዲያስረዝመው ነው ምን አለ ያሉት። ግን አሁን ማለት ነው ሽንኩርት በፊት ይጠቀም ነበረ ከሁለት አመት በፊት እና የሚቀባ ያቃጥለን የለ እና ደግሞ ለዛ አቆምኩ። ከዛ በኋላ የተለያዩ ነገሮች ነው እንትን የሚለው ከመጣሁ በኋላ ፀጉሬን በጣም ነበር የተበጣጠሰው። የማልሞክርለት ነገር የለም። ግን የሚሰባበረው ነገር ካቆመ ይከረድዳል፣ ከተረደደ ይበዛል። በቃ መላቀቁን አጣ እና ባለፈው የዛሬ ሳምንት ማክሰኞ ዛሬ ሽንኩርት ወይራ ዘይት አሪፍ ነው ተባልናል። ሞክረው ነገር የለበትም። ሞከርኩት እና ይሄ ውሃ ነው። አሁን የሽንኩርት ውሃ ነው የጨመርኩት የሽንኩርት ውሃ ነው። እና እኔ እንደምታውቁት እንደዚህ ማዘጋጀው ወይራ ዘይት አለ ውስጥ ላይ ስጋ መጥበሻ ቁሩንኩርት አዝሙድ ምናምን ጨመሬ ነጭ ሽንኩርት አንድ ራስ እንዲቆረቆረጠር ግች እንዲህ የወይራ ዘይት አዘጋጀዋለሁ። ይሄንን ነው ጅስት የምንጀምረው። ከዛ በመርጫ አቀብለዋለሁ ማለት ነው ብቻውን እና የዛሬ ሳምንት የጀመርኩት ማርያምን፣ አለማጋነን መድኃኒዓለምን። እኔ እዚህ ጋር እድገት አይደለም የምናገረው እንድታደምጡ የሚፈልገው እድገት አይደለም ግን ፀጉሬ አሪፍ ነው። አሁንም ይሻላል። ከምንድን ነው የሚባለው ነገር ማይሄድ ምናምን ብቻ፣ ያ እንትኑ ያልኩት ያው ፀጉር ማለት ነው። ከሱ የራሳችን ይሻለኛል። ኩርፊት እንድትወስድ እኔ በተፈጥሮ ደግሞ እንደዚህ አይነት ነገሮችን አልወድም። ዊግ እራሱ አንዴ ትዝ ይለኛል። አንዴ እሱን ደግሞ ግማሽ የሚሰፋው ልጅ ሰው ልጅ ተሰጣት ነው በኋላ የሚሰጠው የለም ለእህቴ ማጥፋት ነው። ሁለተኛ ይሄ እንዳልኳችሁ አንደኛ ፀጉር ጸጉር የማለስለስ እንዳልኳችሁ እድገት አይደለም። የዛሬ ሳምንት ተቀባሁትና የዛሬ ሳምንት ተቀባሁትና ሽንኩርቱም በዚህ በወይራ ዘይት እንትን ብዬ በመርጫ ተቀባሁትና ሁለት ሰዓት ሶስት ሰዓት አቆየሁት። ማቆየት ችግር የለውም። ትንሽ ቻለኝ። ምንድን ነው ስትቀቡት ሽንኩርቱ ያቃጥላታል እና ሁለተኛ

እዚህ አካባቢ ነበር። አሁን ላስረዳቱ ነው። ከምን እየተዋች ሄደ እንዳትሉ እዚህ በቃ ከግማሽ ትንሽ ከፊት ናት። ይሄ ደግሞ ይሄ ደግሞ ኮኮናት ይሄ ኮኮናት ደግሞ ማለት ነው። ይሄ ኮኮናት ቅባት ደግሞ የዛሬ ዓመት ጓደኛዬ ነው ከኢትዮጵያ ይዘው የመጣችው ሶ ተቀብቼ ተቀብቼ

ይመጣል አቁም። ከዛም ባህል እዚህ መጠቀም ጀመርኩ። ጓደኞችም ሌሎች ዩቲዩበሮች ምናምን አንዳንድ ስለፀጉር የሚያወሩ ሲናገሩ ሰምቼ ባህል እዚህ መግዛት ጀመርኩ። ይህ ባህል እዚህ ወደ አራተኛዬ ነው አምስተኛዬ። ምን አደረኩ መሰላችሁ? የድፍረት ብዛት በላሽ ይበላሽ ነው። ውሀ ለቀልጥ ነው። ይሄን ኮኮናቱን ጭቃውን ማለት ነው። ሁለቱን ጥርቅርቅ አረኩና የሆነ ብረት ድስት አለችኝ፣ ይቀባ መሰራል እሱ ላይ አረኩና አቀለጥኳቸው። ሁለቱን ተደባለቁ ማለት አይደል? እንዲሁ ከመደባለት በስታቀልጧቸው ሁሉ ይደባለቃሉ። ከዛ ምን አደረኩ አያችሁ፣ እንዲሁ ሙሉ ሆነ ማለት ነው። ባልዚኑና የዚህ ጭቃ ቀባት። ከዛ ከዚህ ሞልቼ የተረፈኝን እዚህ ላይ ገባ። የአምላክ ቅባት ነው ብዬ የዛሬ ስንት ወር አካባቢ ሶስት ቅባት ደርጉ የአምላክ ቅባት በጣም አሪፍ ነው ብዬ በደንብ ማይጣፍጥ ምክንያቱም መስሏል ማርያምን ወደ ሃያ ስንት ሺህ ቪው ነው ያለው እራሱ ማርያምን፣ እንትን ላይክ እራሱ ከአምስት መቶ በላይ ነው የታዩ፣ በጣም ነበር እንትን ያለው ይሄ ደው ልክ እንጀራ እንደምሰራቸው ቪዲዎች ነው የታዩት። አምላ ቅባቱን ሶስቱን ቅባቶች አምላዎቱን ደርሶ አሳይቻችሁ ነበር። አምላ ቅባት የነጭ ሽንኩርት፣ አምላ ቅባት የጥቁር አዝሙድና፣ አንዱ ደግሞ የምንድን ነው? ሶስት አሳይቻችሁ ነበር እና ሶስቱንም በየቃቸው ጥንቅ ጥንቅ ከማደርግ በዚህ ሶስቱንም ደፋው ደፋቸው፣ ቀላቀልኳቸው ማለት ነው። አንድ ላይ ያየችው፣ ከዛ ከዚህ ላይ እየቀነስኩ ነው። እንደዚህ እየቀነስኩ ጸጉሬን ፈጥቤ፣ ይሄ መቅቢያው ስለሚመቸኝ በዚህ ይቀባለሁ። ይሄንን እራስ ራሴ ውስጥ ቆዳቆዳዬን ነው ከጥቤ ልክ ጨርሼ ትንሽ መጠጥ ካለ ውሃው ፀጉሬ በደንብ ሳይደርቅ ከርዳዳ ሲሆን ፀጉሬ ይሄንን ቀባለሁ፣ ለቆዳ ቆዳ ከዛ ለጫፍ ጫፉን ይሄ በዚህ ሁኔታ የተሰራ ነው ያደባል። እና ተጠቀማችሁ ሞክሩት፣ ሞክሩት። ትንሽ ቻሌንጁ ቻሌንጅ ያቃጥላል። ውሃው ይቀጠል፣ እና ዛሬም ይሄን እኔ ልቀባ ነው፣ እና ቅባቱን ይሄንን ላሳያችሁ ነው። ይሄ እንደዚህ የመጣው ይሄ ግን እንትን ያስፈልገኛል። እንትን የሚያመጣው ስለዚህ ነው። ይሄ ራዘይቱ እንትን ነው። አያችሁት ከላይ ቁርንፉድ ምናምን ይኸው። ከዛ ከዚህ ትንሽ የመቀቢያታል እንትን ውስጥ አለው እያያ አሁን ጨመርኩት እና ሽንኩርቱና ውሃው እንዲደባለቅ እንደሱ። ይሄ እንትን ነው መስታወት ማዝጃ የሚገዛው ጋዝ፣ የጋዝ እንትን የለም እሱን አጥቤ ወረቀቱ ልጭ ስለሆነ ነው። ይሄ አሁን ፀጉሬ ላይ እየነፋው መቀባት፣ ማሳጭ፣ ማረግ ተጠቀሙት ውዶች የማረ የመነ ተጠቀሙት። በተለይ ክርድድ ብሎ ለሚያስቸግራችሁ። ሲቀጥል የሽንኩርቱ እንትን ለምንድን ነው የሚጠቅመው? ሌላ የተረዳሁት ነገር የሚያሳክክ ነገር ካለባችሁ ፎሮፎር፣ ፀጉራችሁ ንጹህ ሆኖ እራሱ አሁን መጪው ቀጣይ በጋ አይደለ? በሙቀት ላብ በሚመጣ ሰዓት ፀጉራችን ላይ ያለ ቅባት ምናምን ታጥበን በሁለት በሶስተኛው ቀን በማግስቱም ሊያሳክከን ይችላል አይደለ? እሱ እሱን እራሱ የማጥፋት እንትን አለው ኃይል። ምክንያቱም ሽንኩርቱ ሽንኩርቱ በተለይ ሽንኩርቱ አለው እና ሞክሩት ውዶቼ። ጠቀሙበታላችሁ እና ላይክ እያደርጋችሁ በእናታችሁ ሰዓቴ እኮ እስካሁን አልሞላም። ኧረ በእናታችሁ ሰዓቴን አስሞሉልኝ። እንደ አንድ ሺህ ሰብስክራይብ አንድ ሺህ አንድ መቶ አስራ ሁለት ነው ምናምን ሰብስክራይብ ደርሻለሁ፣ ግን ሰዓት አልሞላም። ምን ትርጉም አለው? አራት መቶ ሰዓት አልሞላልኝም። እኛ ሰዓቴን አሙሉልኝ። ያ የሚሞላው ቪዲዮዬን እስከ መጨረሻው ስታዩት ነው። ማየት እራሱ ባፈልጉ ክፈቱትና ድምፁን ሳይለንት አድርጋችሁ ይሉ ወደ ስራችሁ ስትመጡ ቢ ተጫውቱ ራሱ ያልቃል። በእናታችሁ በእናታችሁ፣ እንደው በማርያም እንደው ስወዳችሁ ወዳችሁ አው ደነ ነገር እኮ አሁን እያሳያችሁ አይደለም፣ ይገባኛል። እሱ ያው ግን ወደፊት ኢትዮጵያ ምርጥ ምርጥ አሳያችኋለሁ ብዬ ስለማስብ ነው። እና ሞክሩት፣ አያችሁ፣ ይሄንን ሞክሩት ውዶቼ። ጥቅሙ ምናምን የተጠቀማችሁ ካላችሁ ኮሜንት ላይ ጻፉልኝ። የሚጨመር ሌላ ነገር ካለ ለሽታው ምናምን እኔ ሽታው ብዙ እየረበሸኝ አይደለም። ባይዘው እስክቀባበች አሁን ተቀብቼ ጨርሴ ማሰጃ አርግቼ ሻሽ ካሰርኩ በኋላ አይሸተኝም። ከዛ ታጠበዋለሁ፣ በደንቡ በሳሙና ምናምን በሽኮ ምንድነው በሻምፖ አርግቼ ታጠበዋለሁ። ግን እኔ በዶፍ ሳሙና ብቻ ነው የምጠቀመው። አሁን ላይ ሻምፖ እጠቀም ነበር፣ እያደረቀኝ ነው። ኮንዲሽነር የምትሉት ነገር ደግሞ እኔ እየተስማማኝ አይደለም። ሶ በዶፍ ሳሙና ነው እኔ ዶፍ ሳሙና ነው ለሁሉም የምጠቀመው። ለፊቴና ለፀጉሬ ዶፍ ሳሙና ነው። የወይራ ዘይት ደግሞ ምንም እንትን የሌለው ፊቴን እታጠባለሁ። ፊቴ ኔ ሴንሲቲቭ ነው፣ ምንም ነገር አይፈልግም። በቃ እናት ሞክሩት ውዶቼ።